ተግባሩም ሲያስተብሩ ይውላሉ። ለሰዎችም በፍትህ ሲፈርዱ ይውላሉ። አምላክ الله Subhanahu Wa Ta'ala ያንን እንዳዘዛቸው ሲዳሩ ለፈጣቸው ወአኒሕኩም بينهم بما انزل الله فيه <applause> ባወረድኩት ህግ በመካከላቸው ሰው ፍረድ ብሏቸዋል። አንን ብሉ በዚህ ይውላሉ። ትውልድን ሲያንጹና ሲያስተምሩ ስለዚያ ስለ አንዱ አምላክ ስለና ነብያቶች ያስተምሩ

የቀን አስተምሮታቸው የቀን ውላቸው ትውልድን ሲያነጹ ሲያስተምሩ ይውላሉ። ሌሊት ላይ ለጌታቸው ለአላህ ስብሃነ ወተአላ ሲገዙ ይኖራሉ። ይሄ ነው ዋጭሮ ህይወታቸው። ጥያቄ አለሽ? ሌላ ጥያቄ አለሽ? አልማስ አልሚ አልሚ ናምለ

ኦኬ፣ እኔ እያልኩ ያለሁትኝ እሱን አይደለም። ኦፍኮርስ አይደለምና አይደለም እና የአላህ መልክተኛ አንድ ሙስሊም እኔ የማውቀው ጎረቤቴ፣ ጓደኛዬ ሲሰግድ ሃይማኖታችሁ ላይ ያለውን ነገር አይ ሪስፔክት በጣም አውቃለሁ። እሱን አይደለም እየጠየኩ ያለሁትኝ። እኔ እያልኩ ያለሁትኝ እሳቸው ምድር ላይ ሳሉ የኖሩት ሕይወት የሚኖሩትን ሕይወት እያንዳንዱን እናንተ ተቀብ ምክንያቱም የአላህ መልክተኛ ስለሆነ የአላ መልክትን ይዘውና እናንተን አራያ እያስተማሯችሁ ስለሆነ እናንተ ሙሉ ለሙሉ የእሳቸውን ሲወት ትቀበላላችሁ ወይ ትኖራላችሁ ወይ? ለምሳሌ ለምሳሌ እሳቸው የስድስት አመት ህፃን አግብተዋል፣ በዘጠኝ አመቷ ደግሞ አብረው ግንኙነት አድርገዋል ይላል። እና ያንን ነገር እናንተም ትቀበሉታላችሁ ወይ? የሰማሽን ጠይቅ ነው። እና አልኩሽ እኮ እኔ የሚያልኩ ይህን ነው። ትቀበሉታላችሁ ወይ ይሄንን ህይወታቸውን? አራያ ናቸው፣ የተከበሩ ናቸው፣ ያላ መልእክተኛ ናቸው። ስለዚህ እናንተም ያንን ህይወት ትቀበሉታላችሁ ወይ? ሰማት አሁን እንቀበላቸዋለን። በጣም ደስተኛ ነን በህይወታቸው በጣም እንኮራበታለን እኮ። ስለዚህ የስድስት ዓመት ህፃን እናንተም ታገባላችሁ ማለት ነው። አግቡ የሚል ትዕዛዝ አለ ካላ ሳይ ችግር የለውም እንዴ፣ እሳቸውን እንከተላለን። ያላ መልክተኛ ናቸው። ያላን ትዕዛዝ ነው ይዘው የመጡት። አልከኝ እኮ ቅድም። አዎ አግቡ ብለው አዘዋል። አዘዋሉ በዚህ እድሜ ሴት ልጅ አግቡ ብለው አዘዋሉ። ወይ ጥያቄ ነው እኮ እኔም እኮ እሱን እንድታስረዳኝ። ለምን ትናደዳለው? ሲል መናደዳ አይደለም ማለት የራስሽ አንተናት ነው ያ አሁን እዚህ ጋር ነብዩ ሰለላሁ ዓለይሂ ወሰለም ማለት ሴት ልጅ አግቡ ብለዋል ወይ? አህላ ኦኬ፣ ለሳቸው ብቻ ነው የተፈቀደው። ለሳቸውም እንደዚህ በዚህ አመት አግቡ አታግቡ የሚል ትዕዛዝ የለም። ወገናችን አሁን እዚህ ጋር እሷ በዚህ ሴትዮች ሴት ሰውነቷ ተክለ ሰውነቷ ምን ነበር የሚለውን መጠየቁ ነው፣ ያንን ማወቅ ነው ዋናው ነገር ማለት ነው። ሰውነቷ ማለት ነው ተክለ ሰውነቷ ደርሳለች፣ አልደረሰችም የሚለው ነው። እና የስድስት አመት ሕፃን የፈለገ ተክለ ሰውነቷ ቢተልቅና ምን ቢል ታዲያ ደርሳለች ብለ ታምናለ እንዴ? ቆንሽ በስድስት አመቷ እንትን በስድስት አመት አገቧት፣ አውራው እንጂ ለምንድነው የምትሻሸው? በስድስት አመቷ አገቧት። በዘጠኝ አመቷ አብረዋት ግንኙነት አደረጉ። ያንን ነገር እኔ ያው የምፈልገው ምንድን ነው፣ እኔ ያው ሙስሊም ብሆን ያንን ነገር ነው መቀበል ያለብኝ፣ ያንን ነገር መቀበል ያለብኝ ያላት ትእዛዝ ነው ወይ እንድታስረዳኝ እንደምን ሆነህ ነው እኔ እንድታስረዳኝ። ተገናኟት ይላል እኮ ተገናኟት ማለት ማለት ነው አሳየን አሳየንክ እኮ ባለፈው እኮ ከፍቻ ሳይቻለው ተገናኙ። አቶ ይስድስ እንዴ ምን ሆነ? አሁንም ራሱ እኮ እያልከው ነበር። ልትክድ ነው ግንኙነት ምላሽ ላለመስጠት ስትል ትከራከራለህ። በእውነት አሳየውክ እኮ ባለፈው ከፍቼ አሁን ነው እንጂ እንትን ትራንስ ጠይቃ ትመልስልናለች። እንደዚህ አይስ ከደም እንደሱ እንዴና ለምንልስ አልቻልኩ በስድስት አመቷ ለማለት ራሱ አልደፈርክም። በስድስት ልትል ራሱ አፍክ ወደ ማለት ይሄዳሉ። አውጭ እና ሳይና አንቺ እኔ ነገር መቀበል ነገር ግን አውጭ እና ሳይና ስናሳይ እኮ ቆይተናል ስንት ወር ሙሉ እኮ እያሳያነላእንግዲህ የምትመለክቱ ተመልካቾች በስድስት አመቷ ማግባቷን እና በዘጠኝ ዓመቷ አብሯት መገናኘቱ ተናገረ እና መልሶ ነው ያጠፈው ለሁለተኛ ጊዜ እንግዲህ አሁን ላይ ስራ ስላለው ነው ግን፣ ባለፈው ግን ከፍተን አሳይተናል። ጀመር ቲክቶኩ ሙሉ ቪዲዮ ያለው ስለሱ ነው። ቲክቶኩ ሙሉ ቪዲዮ ያለው ስለ ሁሴን ሁሴን፣ ይኸውልህ፣ እሱ ጋር ሰውን የምትመልሰው ሰውን የምታስተምረው በዚህ መልኩ አይደለም። አፍህ ተሳሰረ እኮ በስድስት አመቱ አገባ ለማለት ነው። አፈርክ። ለምንድን ነው የምናፍረው? እኔ አልወጣም አልወጣም እኔ አልወጣም። እኔ ትክክል ነህ አይደለም። እሺ ምንድን ነው አስረዳኝ። ጠነክር ህይወትን ጀመሩ። እሺ ህይወት ምንድነው? እንዴ ተአስረዳኛል ትክክል፣ ኦኬ ትክክል አይደለም። እዛ ላይ ጽፋ ያልከው ካለ ትክክለኛውን አስረዳኝ እንዲገባኝ። ህይወት ሲጀምር ምንድነው? አንድ ላይ ሲጀምር ታዲያ እሺ፣ አልጋ ላይ ተኛ ምንድነው? ወይስ ረቡሴን፣ በማርያም አረተው እግዚአብሔር፣ እንዴ እንደዚህ ነው የምታስረዳን? እንዴ አንድ ጊዜ አዳም አንቺ ለተናገርሽው ጃንታ ተንሳስ ሙሲ ባደረገው የሚል ስለዚህ ወደ መልሄደች አሁን አንድ ሰው ባላገባ ማለት ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ነው። አይደላል አይደለም በስድስት አመቱ አገባት። አከበርኩኝ እስክትጠነክር ጠበቃት። አገ አመንኩኝ። በዘጠኝ አመቱ ደግሞ ህይወት ጀመሩ አልክ። ህይወት እሺ መጀስ ህይወት ምንድን ነው ህይወት ጀመሩ ምንድን ነው ማለት ተገናኙ ወሲብ አደረጉ ማለት ነው የግዴታ አይደለ በዚህ እንስማማ አንቺ ወይስ ምግር ችግር የለውም እንስማማ በዚህ እንዳትወጪ የስራ ስልክ ስለሆነ ነው። እሺ፣ ሁሴን ወጥቼ አይደል? እሺ፣ ችግር የለውም። እና ባልና ሚስት ሆኑ ማለት ወሲ ማለት አለው ወይስ ወጣ አለው? አዎ፣ ባልና ሚስት ሆኑ ማለት አንድ ሰው ወሲ ባደረጉ ማለት ነው ግዴታ እሺ ሁሴን፣ በስድስት አመቷ አገባት። እሺ በ9 አመቷ ምንድን ነው ያደረጋት ንገረኝ። እሺ ግንኙነት ጀመረ፣ ምን ኑሮ ጀመረ አልክ። እሺ ምን ኑሮ ምንድን ነው? ፕሩፍ አድርገው አብረው ምንም አያረጉም፣ ዝም ብለው ነው የሚኖሩት። እሺ አልነገረችም፣ ምን እንደሆነ። ወሲብ አደረጉ የሚል ቃል አለ ብለሽ ነው የመጣሽው። ቃሉ ላይ ወሲብ አደረጉ የሚል የለው። ስለዚህ አሁን አንቺ ወደ ምን ሄድሽ? ባልና ሚስት ሆኑ ማለት ወሲብ ተገናኙ ምንድነው፣ ትራንስሌት አድርጌው እንትን ብዬሽ አስተርጉሜው፣ ምንድነው የሚለው ተገናኙ ነው። ምንድነው ቃሉንም ምን ብል እንደዛ ተገናኙ ማለት ነው። ኦኬ ቀጥል፣ እየሰማሁህ ነው። ባልና ቤት ትሆኑ ማለት ወሲብ ባደረጉ ማለት ነው በሚለው ልውሰድልሽ። ለምን እንደዛ ትወስድልኛለህ እንዴ? ያገባት እኮ በስድስት 6 አመቷ ወደ ያገባት ጋብቻ ፈጸሙ። ከዛም በዘጠኝ 9 አመቷ ምንድን ነው ያደረጋት ነው የሚለው አዲሱ ላይ ነው ያልኩኝ። አዎ ወደ ቤት መግባት፣ ወደ እርሳቸው ቤት እናቴ ወደ ቤት ያገባች እያለች ተናግራለች፣ ሰናግራለች በዚያ ጊዜ ማለት ነው። ምክንያቱም ከዚያ በፊት አልገባችሁ ነበርና በእት ከለት ኦሜ ኢለ ዳራ ነ እናቴን በዚህ ግጥም አስገባችሁ ነበር። ወደ ቤት መግባቷን ያልገባችበት ጊዜ ነበር ያ ስድስተኛ አመት፣ በዘጠኝ አመት ደግሞ መግባቷን ለመግለጽ እንጂ ወሲብ አደረጉኝ እያለች አይደለም። ገብቶሻል አይደል ይሄ ነው። እሺ አንድ ጥያቄ ደግሞ የምጠይቅም ማለት የተለያየ ነው ማለት ሁለት ሁለት አይዲያ የለውም ሁሉም አንድ ነው አይደል የምትመሩበት እንትን አንድ ነው አይደል ያለው ጥያቄሽን አቅርቢ እና አልበለስልሽ ችግር የለውም ደስ ያልሽኝ ጥያቄ ማለት ለምን መሰለህ ከተደናገርኩት፣ አንዳንዶቹ አንዶቹ መሪዎቹ የእናንተ የእምነት መሪዎቹ አሁን የነገርኩክ ነገር ኦፍ ኮርስ አሁን ደዛ ነው። በስድስት ዓመቷ ህፃን ስለነበረች እስክትጠነክር ጠብቀው በዘጠኝ ዓመቷ ብለው እኔ ያወራውትን እያወሩ ነው። አንተ ደግሞ የምትለው ደግሞ ያው ጨርሰኛ፣ ልንገርህ። ካውሪ ያልከኝም እንዴ? ጥያቄ ካለች ጠይቂ እና ያን ስትናገሪ ከቁርአንና ከሐዲስ ማስረጃ ጠቅሰሽ እንድታይን አልቻልሽም። ችግር የለውም አለፍኩሽ። በጥያቄ መልክ ጠይቂ ችግር የለውም እና ልመልስልሽ አልኩኝ። ለምናገረው ሁለት ጊዜ ነው እኮ ገብቼ አሳየሁትኝ። አሁን ስራ ላይ ስለሆንኩ ስላልቻልኩ ሁለቴ ገብቼ እኮ ትልቅ አይ እኔ አንተ ታናሽ ህትህ ነኝ፣ እንጂ እናተ ካሉ ነው ታናሽ ህትህ ነኝ። ገና 26 ሳምንቴ ነው። አይሽ ችግር ነው። ስለዚህ አውጥቶ ሳይቻ ታያለሽ። ሙሉ እኮ እንዳለ ያለው ቁጥር ነገር ግን ካልከኝ ግን ሸምድጄ ትራንስሌት አድርጌ ከፈለክ ከፍቻ ነገር ግን ያለውን ነገር በእውነታ እንድታስረዳኝና እንድታስተምረኝ ነው። ምክንያቱም ግማሾቹ ውጫቶቹ እንደዛ ስላሉ ላይክ እኔን እንድታስተምረኝ ነው የፈለጉት። ችግር የለውም። ያሉትን ብዙ ይሄንን ነገር ያሉት በስድስት አመታቸው በስድስት አመቷ አገባትና እስክትጠነክር ጠብቀው በዘጠኝ አመቷ ምናምን ነገር ብለው ያልኩክም ብለዋል። ያው ቃሉን ምን ሆነ ሴት ጤነኛ አይደለችም ሌላ ክርስቲያን ካለ አስገቧቸው በቃ ሌላ ክርስቲያን ካለ አስገ በየትኛው አብረስ ማውራት የሚፈልግ ክርስቲያን ካለ ይግባ ወጭዋል አይደል በጣም ይገርማል ያሳዝናል ግን በስማ እውነት ሁሴን ግን ምንም ለማስረዳት ፍላጎት የለም ኬታ በቃ ይሄን ተናግራ ለመሄድ ነው ባለፈው ም እንደዚህ ተሳድባ ተሳድባ ተሳድባ በእንደ ያገባ ነብይ እንደ እንዴት አድርጋችሁ ነብይ አድርጋችሁ ተከተላላችሁ ብላ ወላ ተሳድባ ነው የሄደችው አስታውሳለሁ ጭራሽ ውሸታም ነች ምን አለች እያወጣሁን ያሳይቻለሁ ለች ወላ ላዚም ወቅት አላሳየችው እየተሰተሳድባን ሄደችው። ይሄ ጥሩ አይደለም። የሰማችሁት ነገር ካለ ገብታችሁ ጠይቁ፣ ችግር የለውም። ስለመድ ስለ ስለበና ማንኛውም ጥያቄ ሊሆን ይችላል። አትጠይቆ አላል ናቸው። በፀባይ እያናገርናችሁ ስሜታችን የሚነካ ነገር ሆን ብላችሁ እየተናገራችሁ እንኳን ያው ቻል አድርገናችሁ እየሰማ ናቸው። እዚህ መልኩ እንትን በሉ። ለማንኛውም ጥያቄ ያለው ካለ ወቅት መጠየቅ ይችላል። ማንኛውም ክርስቲያን እሺ። ሰላም ወዱ

አድብነች ካሉ አስገባቸው። ሰላም አለይኩም። ኦኬ፣ ታች እየሰማው ነበር። ወደ እርሷ ገባ ማለት ነው እንጂ እንትን አላደረገም። ያልከውስ አስረደኛ እንዴ? አዎ፣ እንግዲህ ከዛ በፊት አልገባቸው ነበር ወደ ቤታቸው። እርሳቸውም መንድም ወደ አፋፊው ታልገቡ ነበር ከዛ በፊት ግፍሻል አይደለ? ወደ ህይወታቸው መግባት አንዱ ወደ ሌላው ህይወት መግባት እንደሚገልጸው፣ ወደ ቤት አልገባችም ነበር። በአባቷ ቤት ነበረች፣ ስለናባ ወደ ቤት አገባች ነው የምለው። ወደ ቤት አገ ሲጀመር እንዴት የዛን ሰዓት የሴቷ ቤት ነው። ወንድም ይሄደው ወደ እሷ ቤት፣ እሱ ወደ እሷ ቤት። አንዱ ወደ ሌላው ቤት መግባትንና ህይወትን መጀመር ነው የምናገር እንጂ ወደ እርሷ ገባ ማለት፣ አሁን ለምሳሌ ወደ እርሷ ገባ፣ እርሷ ወደ እሱ ገባች አይልም እኮ። ክፍሉ ወደ እርሷ ገባ ነው የእሷ ቤት ማለት ነው። በሌላ ሐዲስ ላይ አይደለም እኮ ወደ እርሷ ህይወት መግባታቸውን ነው ያልኩት ስለ እርሳቸው ስናገር እየተወራ ያለው ሐዲስ ላይ ነው። እንትን እያልኩ ያለው ሚዲያ ላይ ብዙ ሰምተን ዛሬ አይደለም የተወራ ያለው ሐዲስ ላይ ወደ እርሷ ገባ የሚለው ላይ ነው ጥያቄ ያለው። ለሁሉም ህዝብ ወደ እርሷ ገባ የሚለው ላይ ነው በስድስት አመት አልገባው ሲባል አረበኛ ላይ ወሲብ ብቻ አይደለም ብቻ አይደለም። ገባ የሚለው መግባትን ነው የሚያሳየው። ወደ እርሷ ገባ፣ ወደ እርሷ ቤት አይልም እኮ። ወደ እሷ ቤት አይልም፣ ወደ እርሷ ገባ ነው። በሌላኛው መግባት የሚለው እርሷ ራሷ ወደ ነቢ ሰለላሁ ዐለይሂ ወሰለም ወደ ቤታቸው አገልጻለች፣ ያንን ቃል ማለት ነው። ወደ ቤት ብላ በማስረጃ እሱ ሌላ ሊሆን ይችላል፣ ሌላ አይደለም እንጂ ራሷ ነች የተናገረችው በጉዳዩ ላይ። ምን የሚል ምንድን ነው ያልከው? ወደ ቤታቸው መግባት ብላ ገልጸዋለች እሷ ወደ ወደ ቤቱ መግባት እኮ ጥያቄ ይሄ አይደለም እኮ እሱ ወደ እርሷ መግባቱ ነው እኮ እየጠየቅኩ ያለው እሺ ጥሩ እሺ በጣም ጥሩ እሱ ወደ እርሷ መግባት አሁን እሱ አንድ ሰው ወንድ ወንድ ልጅ እያዳመጥሽ መግባት የሚለው የግዴታ ወሲብ አይደለም እንዳረበኛ ቃል እያልኩኝ አዲሱ ላይ የተከሰተው ነገር ምንድን ነው? ከዚያ በፊት አልገባችም ነበር? ገብታ ነበር በስድስት ዓመቷ ወደ ቤት ወይስ አልገባችም? አልገባችም ወደ እናቷ ቤት ነው። ሲሆን ጊዜ ወደ ነብይ ወደ ቤታቸው ገባሁ ወደ እርሷ ገቡ ይላል አሁን መግባት ነው ወደ ይሆናል እሱ ደግሞ ወደ እርሷ ገባ የሚለው ሳ ቤት አይደለም። የነብዩ ቤት የእርሷቸው ቤት ማለት ሁለት ቤት አላቸው ወይስ ምንድነው? ቤት አይልም። ቤት የሚል የለም። ወደ እርሷ ገባ ነው የሚለው። አሁን ለሁላችሁም ጥያቄ የሆነው ነገር ምንድነው ታውቃለህ? ይሄን ነገር ለሁላችሁም ለእናንተ ነው ጥያቄ የሆነው። ችግር የለውም። እየመለስ ላቸው አሁን ሐዲስ ላይ ወሲባ ደረገ የሚል የለም እያልኩ ወሲባ ደረገ የሚል አለ ወይንስ የለም? ቃል በቃል ቃል አለ የለም አላውቅም ግን ቃል በቃል እንዳለ አላውቅም ወደ እርሷ ገባ የሚለው እንዳለ እንዳሳየ አይቸለው ገባ የሚለውን እንመጣለን ወሲብ አደረገው የሚላለ ወይ አላውቅም እሱ እሱ ያሉት ወደ እርሷ ገባ የሚለው አሁን ለምሳሌ ወንድ ልጅ ወደ ሴቷ ገባ የሴቷ ቤት ሄደ ማለት ነው በጣም ጥሩ ስለዚህ አሁን አንቺ ይሄን ግንዛቤሽን ከቁርአንና ከሐዲስ አንጻር ሳይሆን እንዲህ ሲባል እንዲህ ይባላል ብለሽ እንደ ባህል ግንዛቤ ነው የተገረዘብሽ ማለት ነው አይደለም? አው እንግዲህ፣ ስድስት አመት አገባ፣ ስድስት አመት እንትን አደረገ፣ ወደ እናቷ ቤት ሄደች፣ ወደ እርሱ አልመጣችም። በዘጠኝ አመት ወደ እሱ መጣች። እሱ ደግሞ ወደ እርሱ አገባ ማለት እና ምን ማለት ነው? አው ጨረሻው አለቀ፣ ይሄ ማለት ነው። አዲስ ልክ እንደሱ ነው ወሲብ አደረገው የሚለውን ቃል ሆና ግን አልተናገርሽም እኮ ወደ እርሷ ገባ፣ ወደ እሷ ገባች ማለት ነው። ወደ እርሷ ገባ ማለት እሱ ነው እኮ ጥያቄ። ወደ ቤቷ የሚል የለም ከዚያ በፊት የሚል ከሌለ ወደ ቤቷ የሚል የለም እኮ እሱ። ስለዚህ አለ እሷ ተናገረች። የተናገረችበትን ልስጥሽ ወይ ስልሽ እምቢ አለች። ወደ ቤቷ ወደ ቤቷ ገባ የሚል ሌላ ይሆን ይችላል፣ ግን እሱ የምትው ወደ እርሷ ገባ ነው። ወደ ቤት ገባ የሚል የለም። አልሽኝ አለ እያልኩ የማስረጃ ልስጠሽ እያልኩሽ ነው። አንቺ ደግሞ አልፈልግም አሁን እንደሱ ከሆነ ችግር የለውም። እሺ አንቺ ችግር የለውም። እሺ አንቺ ካልፈለግሽው ማለት ነው። ቃል በቃል ግን እርሷ ተናግራለች ይሄን ነገር። ትዳር ሳይመሰረት በፊት ያለውን ሕይወት አነሳች። አነሳችና ከዚያም ወደ ቤታቸው የገባሁበት ቀን ብላ ተናገረች ራሷ ማለት ነው። ሰዓት ከለት ይኡሚ ኢለ ዳራ አለች እናቴም አገባችኝ ወደ ቤት ወደ ቤታቸው ብለ ተናገረች ከዛ በፊት ያልገባችበት ህይወት ነበር ማለት ነው ወጣችሁ አይደል ይሄ ነው ሉቃስ እሷ ወደ ቤቱ መምጣት ነው እያልከ ያለ ያ ወደ ቤታው ቤት ገመግባት የሚለው ቃል ራሷ ሲል ወደ እርሷ መግባቱ ነው እኮ ጥያቄ ለኔ ነው ጥያቄ ወደ ቤት መግባት የሚለው ትዳር መመስረታቸውን ለመግለጽ ነው ወገናችን በሌላ ሐዲስ ላይ ወበና አለያ አለች ከኔም ጋር ትዳርን መሰረቷ አለች ትዳር በመስረት ነው ወደ ህይወቷ መግባት ነው ያልኩሽ። ነው ትዳር መሰረት የሚባለው ወደ ህይወት መግባት ማለት እንጂ ወደ ወሲብ መግባት አይደለም። ባካችሁ አስተውሉ። ወደ ህይወት መግባት እንዴት ነው? ወደ ህይወት መግባት አንድ ሰው ወደ ህይወትሽ ገባ ማለት ያ ሰውዬው ወሲብ አደረገሽ ማለት አይደለም። እሱ ነው። አሁን እዚህ ጋር ደግሞ አንድ ጣራ ላይ መኖር ጀመሩ ማለት ነው። በጣም ጥሩ። አዎ ደስ ነው ነው ነው ባደረጉ ማለት አይደለም። እንደሱ ከሆነ ዮሴፍ ወጣሽ እንደ ጌታ ሰው ምን ነው?